በሐዋርያት ሥራ ውስጥ ስንት ሰዎች ተፈውሰዋል? በሐዋርያት ሥራ ውስጥ፣ በመንፈስ ቅዱስ ኃይል በሐዋርያት አማካይነት የተፈወሱ ብዙ ሰዎች ተጽፈዋል። ከመጀመሪያዎቹ የፈውስ ተአምራት አንዱ የሆነው በሐሥ 3፣ ጴጥሮስና ዮሐንስ ውብ በተባለው በቤተ መቅደሱ በር ላይ አንካሳን ሲፈውሱ ነው። ሰውዬው ከተወለዱበት ጊዜ ጀምሮ የአካል ጉዳተኛ ነበር፤ ከተፈወሰ በኋላም ዘሎ እግዚአብሔርን አመሰገነ፤ ብዙ ሰዎችን በማሰባሰብ ጴጥሮስ እንዲሰብክ ዕድል ሰጠው። ይህ ተአምር የኢየሱስን ቀጣይ ኃይል በተከታዮቹ በኩል አሳይቷል። ሌላው ትልቅ ፈውስ የሚገኘው በሐዋ ሰዎች የጴጥሮስ ጥላ በላያቸው ላይ እንዲወድቅ ተስፋ በማድረግ የታመሙትን ወደ ጎዳናዎች ያመጡ ነበር፣ እና በአቅራቢያው ያሉ ብዙ ሰዎችም ተፈወሱ። ይህ ምንባብ የቀደመችው ቤተ የክርስቲያን መስፋፋትን ያሳያል። ፈውሶቹ አማኞችን ያበረታሉ እና ሌሎችን ወደ እምነት ይስባሉ። በሐዋርያት ሥራ 9፣ ጴጥሮስ በልዳ የሚገኘውን ኤንያ የተባለውን ሽባ ሰው ፈውሶ ኢየሱስ ክርስቶስ ይፈውስሃል አለው። ከዚያ በኋላ ጴጥሮስ ጣቢታን ዶርቃም ትባላለች በኢዮጴ ከሞት አስነስቷል። እነዚህ ሁለት ተአምራት ብዙ ሰዎች በጌታ እንዲያምኑ አድርጓቸዋል። ፈውሶቹ ስለ ኢየሱስ ትንሣኤና ሕይወት እንደ ብርቱ ምስክር ሆነው አገልግለዋል። በኋላ በሐዋርያት ሥራ 14 ጳውሎስ በልስጥራን ከመወለዱ ጀምሮ ሽባ የሆነን ሰው ፈውሷል፤ ይህም እርሱና በርናባስ አምላክ እንደሆኑ እንዲሰማቸው ሕዝቡን አመራ። በሐዋርያት ሥራ 28 ላይ ጳውሎስ በማልታ ደሴት ያለውን የፑፕልዮስን አባትና ሌሎች ብዙ በሽተኞችን ፈውሷል። እነዚህ ፈውሶች የተፈጸሙት በእምነት፣ በጸሎትና በኢየሱስ ስም ኃይል ነው። በአጠቃላይ፣ የሐዋርያት ሥራ መጽሐፍ አካላዊ ፈውስ እንዴት መንፈሳዊ እውነትን እንደሚያመለክትና ሰዎችን ወደ እግዚአብሔር እንዳቀረበ ያጎላል።